እሺ፣ ሰላም የእግዚአብሔር ቤተሰቦች፣ አሁን የምናየው የማቴዎስ ወንጌል ምዕራፍ 24 ከቁጥር 36 ያለውን ኃይለ ቃል መነሻ በማድረግ ይሆናል። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ይላል። በግዕዙ ደግሞ ኤ መላእክተ ሰማይ ወኤ ወልድ ዘእንበለ አብ ባሕቲቱ፣ ከአፍ በቀር የሰማይ መላእክትም ቢሆኑ ወልድም ቢሆን ስለዚያች ቀንና ስለዚያች ሰዓት የሚያውቅ የለም ይላል እና ብዙ ጊዜ ስለ ክርስቶስ አዋቂነትና ሥላሴ በባህሪያቸው አንድ እንደሆኑ ይታወቃል። በዚች በአንዲት ቃል ግን ብዙ የሳቱ ብዙ ወንድሞቻችንና እና እህቶቻችን አሉ። ይህ ምናልባት አባታችን አዳምና እናታችን ይሆን ከገነት እንደወጡት አይነት የዋህነት ይመስላል። ምክንያቱም ከሕይወት ዛፍ ብዙ ዛፍ ተሰጥቷቸው ነገር ግን እነርሱ ያልተፈቀደላቸውን አንዲት ዛፍ ብቻ በመብራት ከገነት እንደወጡ አይነት ነው። እንዲሁም ስለ ክርስቶስ አዋቂነት ብዙ ተነግሮ እያለ በዚች ቃል ብቻ ክርስቶስ ወልድ አያውቃትም ልጅም ቢሆን አያውቅም እያሉ ይወጡ አለ። ክርስቶስ አዋቂ እንደሆነ ብዙ የመጽሐፍ ክፍሎችን እናያለን ማለት ነው። አሁንም ድረስ ግን ሰይጣን ባገኘው አጋጣሚ ሰውን ለመጣል ወደኋላ እንደማይል አባታችን አዳምንና እናታችን ሔዋንን እንደጣላቸው ሁሉ አሁንም በአንዲት ዛፍ እንደጣላቸው ሁሉ፣ በአንዲት ቃል ምዕመኖችን ሰይጣን እያሳሳተ በጥርጣሬ መንፈስ እየወሰደ ወደ አልተገባ መንገድ፣ ወደ ተሳሳተ መንገድ እየወሰዳቸው ያለበት ሁኔታ አለ እና ቃልን ምንድን ነው ብለን ስንረዳ እንግዲህ የመንግስተ እግዚአብሔር ሚስጥር የሰውን ማንነት ሁሉ ሳይነግሩት የሚያውቅ እርሱ ነው። ለሐዋርያት ደግሞ የመንግስተ ሰማያትን መክፈቻ የሰጠ ነው። ሰው ስጥርን የገለጠ ነው። ስለዚህ ናትናኤል ያሰበውን ይሁዳ ከይሁድ ጋር የተማከረውን ቀድሞ ያውቃል። ልቦናን እና ኮላሊትን የሚያውቅ እርሱ እግዚአብሔር አይደለምን? ስለዚህ አውቅ እንደዚህ ብሏል እኮ አብን የሚያውቅ ምን ብሏል ከወልድ በቀር የለም፣ ከአብ በቀር ደግሞ ወልድን የሚያውቅ የለም ተብሎ ተነግሯል። አይደለም እንዴ? ስለዚህ አብን የሚያውቅ ከሆነ ወልድ እንዴት ያችን ቀኗን ማወቅ እንዴት ያቅተዋል? ያችን ቀን ከማወቅ እና አብን ከማወቅ የቱ ይበልጣል? ስለዚህ የሚበልጠውን ነገር ወይም አብን ካወቀ የሚበልጠውን ዋናውን አብን ካወቀ እንዴት ቃኒቱን ሊያውቃት አይችልም። ወልድ በእውቀት ከአብና ከመንፈስ ቅዱስ ያንሳል ተብሎ አይነገርም። በእውቀታቸው አንድ ናቸው። ታዲያ ለምንድን ነው እዚህ በማቴዎስ ወንጌል ምዕራፍ 24 ከቁጥር 36 ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ወልድ አያውቅም ተብሎ ለምን ተነገረ ስንል፣ በመጀመሪያ አላዋቂ ስጋ መልበሱን። አዎ ታስታውሱ ከሆነ አላዛርን ወዴት ቀበራችሁት እያለ መጻጉን ልትድን ትወዳለህን እያለ ያችን ሴት 12 ዓመት ሙሉ በደም ሲፈሳት የነበረችውን ሴት ስትነካው ልብሴን ማን ነው የነካው እያለ ክርስቶስ ሲጠይቅ እናያለን። ስለዚህ አሁንም ቢሆን ወልድም አያውቃትም ብሎ መጽሐፍ ቅዱስ ልማዳዊ አገላለጽ ይባላል። ከኛ እንደ አንዱ ሆነ ተብሎ ስለተነገረለት ክርስቶስ እንደኛ መድከሙን፣ መተኛቱን፣ መራቡን ክርስቶስ አይተንበታል። ስለዚህ አሁንም ቢሆን በዚህ ቃል የምናየው ነገር ምን ይዋሃድ ግብራችን ሁሉ እንዳልተጸየፈ። በቃ ክርስቶስ እኮ ደካማ ተብሎ እየተጠራ ነበር አይደለም። መድከም ባህሪ ሳይሆን ተኝቶ እንዳንቀላፋ እናያለን፣ እንደተራበ እናያለን። ስለዚህ ባህሪያችንን ሲነሳ ግብራችንን አልተጸየፈም። አለማወቅ አንዱ አዳማዊ ባህሪ ነው ማለት ነው። መራ መጠማት፣ መድከም፣ መተኛት እንዳለበት ሁሉ እዚህ አለማወቅም አንዱ አዳማዊ ባህሪ ስለሆነ የእኛን ስጋ መልበሱን መጽሐፍ ቅዱስ ሲገልጽ ምን ብሎ ይናገራል ማለት ነው። ልጅም ቢሆን የሚያውቅ የለም ብሎ ይናገራል ማለት ነው። እንዲሁም ደግሞ በሌላ ወልድም ቢሆን አውቃትም ሲባል እንግዲህ፣ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው ብለን የስላሴን አንድነትና ሦስትነት አይተናል። ስለዚህ በወልድ ቃልነት ሳትነገር በአብ ልብነት ታስባ የመኖሯ ምክንያት የምትኖር ስለሆነ በአብ ልብ ነው። ስለዚህ በአብ ልብነት ሰውሬ አኖራታለሁ እንጂ ዛሬ በቃልነቴ አልናገራትም ሲል ወልድም ቢሆን አያውቃትም ተብሎ ተገልጿል ማለት ነው። ስለዚህ በስላሴ ዘንድ አንድ ልብ እንጂ ሶስት ልብ ስለሌለ በአብ ልብነት ተሰውራ እንዳለች እንገነዘባለን ማለት ነው። እንዲሁም ደግሞ ክርስቶስ ቀኒቱን እንደሚያውቅ በብዙ ቦታዎች እና ወደ ቆላሲስ መልእክት ምዕራፍ ሁለት ቁጥር ሶስት ላይ እንዲህ የሚል ቃል አለ። የተሰወረ የጥበብንና የእውቀት መዝገብ ሁሉ በርሱ ነው። ያ በክርስቶስ የተሰወረ የጥበብንና የእውቀት መዝገብ ሁሉ በርስ ነው። ስለዚህ የተሰወረው ሙሉ አጠቃላይ አሁን እቺ ቀኒቱም ጭምር የእውቀት ያውቃታል ማለት የእውቀት መዝገብ ሁሉ በርሱ ነውና ስለዚህ ምንም የሚጎደለው ነገር እንደሌለ እንዲሁም ደግሞ በማቴዎስ የማቴዎስ ወንጌል ምዕራፍ 11 ከቁጥር 27 እንዲህ ይላል 27 ላይ ሁሉ ከአባቴ ዘንድ ተሰጥቶኛል። ስለዚህ ክርስቶስ ሁሉን እንደሚያውቅ ይናገራል። በራእይ ዮሐንስም ስንመለከት በዮሐንስ ራእይ ምዕራፍ 22 ከቁጥር 12 ከቁጥር 12፣ እንሆ በቶሎ መጣለው፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ። ስለዚህ በቶሎ መጣለሁ። ክርስቶስ በቶሎ የሚመጣ ከሆነ ያችን ቀን ያውቃታል አያውቃትም? ስንል ያውቃታል። ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከማን ጋር ነው አለ። ከኔ ጋር ነው። በቶሎ መጣለሁ አለ። ስለዚህ ቀኒቱን ገልጦ አልተናገራትም እንጂ ክርስቶስ ወይም ወልድ ከሶስቱ አካል አንዱ ወልድ ያችን ቀን እና ሰዓት ምን ያደረጋታል? ያውቃታል። እንደሚያውቃት እናያለን ማለት ነው። እንግዲህ በተለይ በተለይ በዮሐንስ ወንጌል ላይ የተቀመጠ ቃል አለ። ዮሐንስ ወንጌል ምዕራፍ አንድ ላይ ምዕራፍ አንድ ከቁጥር ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ቁጥር 3 ላይ ማለት ነው። ስለዚህ ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። ታዲያ ሁሉ በርሱ ከሆነ ይቺ ቀን እርሱ የሚያውቃት ከሆነ እንዴት ወልድ አውቃትም ተብሎ ሊነገር ይችላል? ይህን ቃል የገለጸው መጽሐፍ የደቀ መዛሙርቱን ጥያቄ ለማስቆም ሲል ነው። በማቴዎስ ወንጌል ምዕራፍ 24 ከቁጥር ሰላሳ ሰባት ስንመለከት የሰው ልጅ መምጣት እንዲሁ ይሆናል። በዚያች ወራት ከከፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበረው የጥፋት ውሃም እያለ ይናገርና ይህንን ቃል እስከ ሰላት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣትም ደግሞ እንዲሁ ይሆናል ብሎ ሲነግራቸው ሐዋርያቶቹ እንግዲያስ የመምጣት ቀን መች ነው ብለው እንዳይጠይቁት ወልድም ቢሆን አያውቃትም ብሎ ተናገረ ማለት ነው። እና እንዲሁም ደግሞ በመጽሐፍ እንደምንረዳው በስራ እንዳላወቃት ወልድ በስራ እንዳላወቃት ይገልጣል ማለት ነው። አብ ፍርድን ሁሉ ለወልድ ሰጥቶታል። ጻድቃንን ወደ እኔ ሃጣንን ከኔ ወግዱ ሂዱ፣ ከኔ ሂዱ እያለ በሚልበት ሰዓት በዮሐንስ ወንጌል ምዕራፍ አምስት ላይ አለ። ምዕራፍ አምስት ከቁጥር 22 ሃያ ሁለት ላይ እንዲህ የሚል ቃል እናገኛለን። ሰዎችን ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንዱስ እንኳን አይፈርድም። የማያከብር ማንን አያከብርም የላከውን አብንም አያከብርም ብሎ ይናገራል እና ስለዚህ አብ ፍርድን ሁሉ ለወልድ ከሰጠው ያችን ቀን እንዴት ወልድ አያውቃትም ተብሎ ይነገራል። ስለዚህ መጽሐፍ ቅዱስ አገላለጣዊ እንደሆነ እንመለከታለን። ስለዚህ ክርስቶስ ሁሉን አዋቂ መሆኑን እንረዳለን ማለት ነው። ይህ ቃል መጽሐፍ ቅዱሳዊ ልማዳዊ ስጋ መልበሱን፣ አላዋቂ ስጋ መልበሱን ያጠይቃል ማለት ነው። ስለዚህ በዚህ ልክ ልትረዱት ይገባል እንጂ ወልድ ከአብ አንሶ አያውቅም ተብሎ የተነገረበት አንቀጽ የለም ማለት ነው። ይህ በብዙ አይነት መንገድ ሊተረጎም እንደሚችል አይተናል ማለት ነው። ወስብሐት ለእግዚአብሔር። በዚህ ልክ ተረዱት። አቤት የዚያን ጊዜ